ተለቋል እንግዲህ ፂና ኤፍራታ ሆስፒታል ሄደው ነበረ ያው ተመርምራ ተመልሳለች ማለት ነው ኤፊ በይ እቤት ሳላደርስሽማ አልሄድም ብላት ነበረ ኤፍራታ ኧረ ሂጂ እኔም በራሴ ልሂድ አንቺም በራስሽ ሂጂ እያለቻት ነበር እንግዲህ ለያፌት ትነግሪዋለሽ ወይ ማርገዝሽን ብላ ስትላት ፂ ኤፍራታ አይ መጀመሪያ የማረጋግጠው ነገር አለ አሁን ግን አልነግረውም ወዴት ሲገፋ እራሱ ያውቀዋል፣ ብላለች ሲመልሳ የፍራት አቆይ ግን ልጁ የወንድሜ ነው እንዴ ብላ ስጠይቃት እንግዲህ በሀሳቧ ምንድን ያለቻት አንቺ የአፌት ወንድምሽ ከሆነ በሁለቱም በኩል አክስት መሆንሽ አይቀርም። ግን ሁለቱ ወንድማማቾች የተሆኑ ምንድን ነው ማድረገው? ወይኔ ጉዴ እያለች በሀሳቧ ጭልጥ ብላ ነበረ ፂም የፍራታ ምን ሆነሻል? የጠየኩሽ ጥያቄ ከባድ ነው ወይ ስትላት፣ አይ አቤል ከኛ ጋር እንዲኖር እኔ ያፌትን እየጠየኩት ነበረ ብላ ስትላት፣ ዴ ምን አስቦ ነው እሱ ደግሞ ከህይወታችን አይወጣም ወይ የራሱ ቤት ምን ሆኖ ነው ብላታለች። እናንተ እዚህን የመሰለ ቤት ውስጥ እየኖራችሁ እኔ እዛ እዛ ኮስስ ያለ ሰፈር አልኖርም ብሎኛል፣ ብላ አስቀይሳለች ማለት ነው። እንግዲህ አሁን ነፍሰ ጡር ስለሆንሽ እንክብካቤ ያስፈልግሻል ኢፉዬ፣ ብላት ወደ ቤት እየሄዱ እያለ ያፌት ቀድሟት ገብቶ ነበረ። እንግዲህ ገና ኮቴዋን ሲሰማ አንቺ ፍራታ ነይ፣ የት ነበርሽ እስካሁን? ብሎ ሲያንቃት እንግዲህ ሲ ገብታለች ማለት ነው። የፍራታም ደቀቀኛ ፌት እያሳመምከኝ ነው ብለዋለች ማለት ነው። ጺም ቆይ እኔ ባልመጣ ኑሮ ልደበድባት ነው ወይ ብላ ስትለው፣ ኧረ ልመታት አይደለም ቅድሜ ስመጣ ከቤት ስላጣኋት ሳጣት ጊዜ ተናድጄ ባት ነው ስለምቀና ነው ብሏል ማለት ነው። ጺምም ብለዋለች በጣም ትገርማለክ። ለራሷ አሟት እኔ አንስቼ ሆስፒታል ወስጃት አለሁኝ እንዴት ሚስትክ ላይ እጅግን ታነሳለክ? ታላም መንካት ደግሞ ለምንስ አገባሃት? እኔ አመጣጤ ወንድሜ ከህይወታችሁ እንደወጣና አንተም ወንድሜ ላይ እንዳትደርስበት እሱን ላስጠነቅቃችሁ ነበር የመጣሁት ብሏት ብለዋለች ጽ ማለት ነው። እሱም አዎ እንደወጣ ወንድምሽ ከህይወታችን ያስታውቃል፣ ሰሞኑን ከአዲሷ ፍቅረኛው ጋራ ሲሄድ እየታየ ነው ብሏታል። ፍጺም፣ ምን ብላለች? ይሄን ነገር ካንተ ነው የምሰማው አሁንም ጉድጓድ መማሰክን እቅድክን በጣም ነው የማደንቀው ብለዋለች፣ ማለት ነው። ኤፍኤም በመሃል አዲስ ፍቅረኛ ብላ ስትል አው ምን ነው ያን ነገረች ሽም፣ እንዴ ብሏታል፣ ማለት ነው። እንግዲህ ኤፍኤም ምን ብለዋለች? ነገሩ እኔነኛ የታውኩት እሱ ሳይታወኝ እንኳን አንድ ፍቅረኛ ለምን አስር አይዝም እያለች ነበረ ማለት ነው። ጺ በል ሚስትክን በደንብ ተንከባከብ ለምን እንዳገባካት ማወቅ አለብክ። እኛ በወደቀ ነገር ላይ እጅ አናበዛም ብለዋለች ማለት ነው። ጺ ያፌትን እንግዲህ በሉ ቻው ብላ ስትወጣ ጺ ቆይ ስለመሸ እኔ ልሸኝሽ ብሏታል። ጺ መለስ ብላ ሰማለክ ብለዋለች። ውጭ ካለው ነገር ላይ በጣም የሚያስፈራኝ አንተነክ መርዝክ እንዳይነካኝ እፈራለው ብለዋለች ማለት ነው ቆይ እኔ ምን አረኳት እሷን ከመጠበቅ ውጪ ሰው ይህን ያህል ይፈራኛል ወይ ብሎ ለኤፍራታ ሲላት ኤፍራታ እሷ ላይ እስከሚደርስ መጠበቅ የለባትም በምታየው ነገር ላይ መገመት ትችላለች ብለዋለች ማለት ነው እንግዲህ ቤዛ የጓደኛዋ የሄዊ ጉዳይ በጣም እያሳሰባት ይገኛል በህልሟ እየመጣች ነው ከዚህ በፊት መታ ዘናፍታት ሄደች ሁሉ በሀሳቧ በህልሟ በጣም እያስጨነቃት፣ አሁን ላይ የት እንዳለች ግራ ገብቷት፣ እንግዲህ ለናኦድ ደውላ ነበረ ሆስፒታል ፖሊስ ጣቢያ እንዲወስዳትና እና ጓደኛዋ ስለጠፋች ከአንድ ወር በላይ ስለሆነ ማመልከት ማመልከት እንዳለባት እየነገረች ነበር። ናኦድም እንዴ ቤዛ ሰዓቱን አይተሸዋለ? አስር ሰዓት እኮ ነው። ባይሆን ነገ አሁን መሽቷል፣ እያላት ነበረ። እሷም እሽ በቃ ነገ ከስፖርት ወዲያ እናመለክታለን ብለው እንግዲህ ስልክ ተዘጋግተዋል ማለት ነው። ያው እንደሚታወቀው እንግዲህ ሉሊት የያፌት ግብረ አበር ጋርድ ማለት ነው። ስለ ናታን ያለውን ነገር አጣሪ ስላላት እቤት ቁጭ ብላ ነበረ። እሱ ሲገባ አንቺ ምን ያንጎራድድሻል ብሏት ነበረ ማለት ነው። እንዴ ቆይ አንተ ምን ሆነክ ነው እያለችው ነበር። ያው የናታንም እውነቱን ነግሯታል ማለት ነው። አንድ ነገር ትንፍሽብቲ ብቲ ነው። ያ ነው ያ አለቃሽ ውሻ። ሂጂ ንገሪው። ምን ያፌትን ናታን አንጭው ብሎ አለሽ ወይ ብላት ነበረ ብሏት ነበረ እንግዲህ አታቂም ወይ እኔ ናታን ምን የድርጅትን ስም ጠርቶ ብሏታን ግን ሉሊት በጣም ነበረ በዛን ሰዓት የደነገጠችው ማለት ነው። በጣም ደንግጣለች። ወይኔ ጉዴ፣ ምንድን ነው የሚወጠኝ ጉዴ ፈላ። ሉሊት አሁን ምንድን ነው የምታደረግ እያለች እንግዲህ ሀሳብ ውስጥ ናት ማለት ነው። እንግዲህ እዚህ ጋ በጣም እያሰበ የና የናኦድ እናት እንግዲህ በቃ ያም ናታን እንደውላለት ነበረ የት እንደነበረ የት ከስራ ወጥቶ ወደ ሆቴል እንደሄደ ወደ ቤት እንዳልሄደ ያው እንግዲህ ጠበቃ ጥበቃ ስላለው እየተከታተሉ እግር በግር ለእሷ ይነግሯታል ማለት ነው። እሱም የነበረበትን እህቱ ብቻዋን ስለሆነች እሷ ጋር እንደሆነ ነግሯታል። እሷም እንግዲህ ይሄ ነገር ያፌት እንደሚከታተለው ስላወቀች ያፌትን ደግሞ እንግዲህ ጉድ ሊሰራ ነው ማለት ነው። እኔ በጣም እየጠበቅኩ ያለሁት ይሄ ያፌት ከነግብራብሩ ከነጋርዱ የውርደቱን ቀን ማለት ነው። አሁንም ቢሆን ክፋትን የማይተው የማይተው እና በጣም ነው የሚገርመው። እዚጋ ደግሞ ደስ የሚለው ነገር ቢኒና ናታን ተስማምተዋል። ቢኒም ናታንን ተረድቶታል። ከዚህ በፊት ቢኒ የጠፋ ሰዓት ናታን ስላልፈለገው ጓደኝነታችን ይቁም እንደውም እንዲያደረከኝ አንተ ነክያለቅ የሚዘውበት ነበረ ግን ነገሮችን ሲያስረዳው ለሱ ብሎ ያው ቤተሰቦቹን አደጋ ላይ መጣል እንደሌለበት ስላወቀ